ወንድሜና እናቴ ላስተዋውቃቸው ነው ማለት ነው። ወንድሜ ነው። እንደት ናችሁ? ደህና ናቸው ወይ ተመልካቾች? ዛሬ እናቴ ከአዲስ አበባ እየመጣች ነው። እንግዲህ ወንድሜና እናቴ ላስተዋውቃቸው ነው ማለት ነው። ወንድሜ ነው በስልክ ሰዋራ በጣም ደስ ወጥ እናውና ብቻ በአካል አዎ። በጣም ያው እንግዲህ አስታውቃቸዋለሁ ማለት ነው። ግን እሱ እንደሚመጣ ታውቃለች። አስታውቃቸዋለሁ አሁን ቡና እና ዛሬ መቀበላት ደስ እንደላት እሷ በአዲስ ሲኒ ነው መቀበላት ማለት ነው ሲኒላታ ሲኒ ቀይ ዛሬ በጣም ደስ እንዲላት አዲስ ሲኒ አድርጌ ነው የምጠብቃት ማለት ነው። ረካቦትም አዲስ አለ።

ሰበሩ ብረት እኮ ነው ብረት። ዛሬ በጣም ደስ እንዲላህ ነው የምፈልገው። በቃ በጣም ነው እንትን ሲኖቹን አዳዲስ፣ ሁሉን ነገር አዳዲስ ነው ማደርገው። ያው ቤቱም እንደምታዩት አዳዲስ አድርጌዋለሁ። ወንድሜ እናቴ ስትመጣ ትተዋውቃላችሁ ማለት ነው። ኧረ እኔ ጓጉቻለሁ ገዛት ውሻ አታጥርስኩም አይ አንቺን ደግሞ እንዳያጠቁሽ የከተማ ልትሄጂ ነዋ እናትሽ ደወለች ሄሎ ወይ

አለን ይመስገን። እንኳን ደህና መጣሽ። ምሳና ቀራ አለ ግልሽ ለጣ ሰላም ነው። ሰላም ሀገር፣ ሰላም ነው። ሁሉ ሰላም። በጣም ደስ ያለኝ

ነው አንተ እንዴት ነው? እንዴት ነው ስራ እንዴት ነው? እሺ ቤተሰብ አለምዬ ምን ተሰማሽ? እንደሚል ስለመጣ እኔ በጣም ደስ ብሎኛል። ደስ ብሎኛል። ደስ ብሎኛል። ደግሞ ትመሳሰላላችሁ። በጣም ነው የምትመሳሰሉት። አሁን እኛ ቤት በጣም የተለያየንን እና በጣም ደስ ብሎኛል። ወንድሜ ደግሞ ከአንቺ ጋር ስለተዋወቃችሁ በጣም ደስ ብሎኛል። ገብቻለሁ አባ፣ ገብቻለሁ አባቴ ዋ ደርሻለሁ። እናቴንም አግኝቻታለሁ። እህቴም ቆንጆ ሆናለች ብላለች። አለምዋ ደና ናት። እህቷ ዛሬ ዛሬ ዛሬ ይመጣል። አባ ዛሬ መጨረሻ ነው ብያለሁ አይደል? ዛሬ ይመጣል። ችግር የለውም። ምን ዛሬ

እኔ እና አንቺ አወጥን። ወንድምሽ ከመጣ ካንቺ ጋር ነው ብለን ነበረ። ወንድሜ እንዳትሄድ ን ስራ ትጀምራለህ። ሆሄ እዚህ አይሻልም? በቃ አለም ወንድሟ እንድመጣ ነው ወንድሜ ስትለኝ በጣም ደስ ያለኝ እና መኖር ጥሩ ነው። ስራ ሰርተህ እዚህ የተሻለ ህይወት ይኖርሃል። ከወንድሞቼ ጋር ትኖራለህ። እዚህ ከተማ ከእኔም ጋር ትሰራለህ ስራን ያመቻችልህና በእውነት አይደለም፣ መሄድ የለብህም፣ እዛ እንደዚህ ተጎድተህ። ጠዋት ጠዋት እሄዳለሁ ከአለም ጋር እኔ አለም ያወራ ነው። እዚህ እንደምትኖር ነበር የነገረችኝ። ከተማ ህይወት ለምን አልሽ? ችግር የለውም። እኔ አሁን ተስማምተናል አለኝ። አንቺ ኧረ ወንድሜ ስራም ምንም ኧረ በመራርያ ምት እንደነገረችኝ በመንገድ የመጣችው ቡና ቀን ተስጫት ኧረ ቁጭ በል እንደ ቁጭ በል እን ነው ቡና ቅድም ቁርሰን ቡና አንድ ላይ ነው ይጠጣል።